እንዴት ናቸው አድማጮቻችን? የአባረቡ ኦፊሻል የዩቲብ ቻናል ነው ስለምታደምጡ እናመሰግናለን። ይህ ፕሮግራም ተደራሽ እንዲሆን ሰብስክራይብ እና ላይክ እያደረጋችሁ እንዲሁም በፕሮግራማችን እና በጨዋታው ላይ ደግሞ ያላችሁን አስተያየት እንድትሰጡን እንጠይቃለን። የእንግሊዝ ፕሪሚየር ሊግ ከኢንተርናሽናል ብሬክ መልስ ተመልሷል። የመጀመሪያው ጨዋታ ተርፍ ሙር ላይ የተካሄደው የበርንላይ ና የቸልሲ ጨዋታ ነው። ቼልሲ ካለፉት ሶስት ጨዋታዎች ሁለቱን አሸንፎ ነው ወደዚህ ጨዋታ የመጣው። በሰንደርላንድ በስታንፎርድ ብሪጅ ሁለት ለዜሮ ከተሸነፈ በኋላ ቶትንሃምንና ወልቭስን አሸንፎ ጎሎችም ሳይቆጠሩበት ነበር ወደዚህ ጨዋታ የመጣው ቼልሲ። በተለይ በአስተላለፉ አሁንም ኤንዞ ማሬስካ ከባለፈው ከወልቭሱ ጨዋታ እንዲሁ ቅያሪዎችን ማድረግ ችለዋል። በተለይ በዌስሊ ፎፋናና በትሬቮ ቻሎባህ የነበረውን የመሃል ተከላካይ ጥምረት በቶሲን ቀይረው መጥተዋል ቶሲንና ቻሎባህን። እንዲሁም ደግሞ ማሎ ጉስቶ ነበረ በወልቭሱ ጨዋታ የነበረው፣ በጅምስ ነው ቀይረው የገቡት። መሀል ላይ ሞይስ ስካይ ሴዶ አርፏል፣ ሳንቶስ ነው የገባው። እንዲሁም ደግሞ በግራ የክንፍ መስመር ተጫዋችነት ደግሞ በአሊ ሃንድሮ ጋር ናቸው ጀሚ ጊተንስ ነው በትላንትና፣ ሁለት ጀማሪ የነበረው ጃዋ ፔድሮ ፔድሮ ኔቱና ሊያም ዴላፕ በወልቭሱ ጨዋታ የነበሩ ተጫዋቾች ናቸው። በቼልሲ በኩል በኢንተርናሽናል ብሬኩ ያረፉ ተጫዋቾች አሉ። እንደ በረኛው ሮበርት ሳንቼዝ እንዲሁም ደግሞ ቶሲን፣ ኢንዞ ፈርናንዴዝ እንዲሁም ፔድሮ ኔቶ የመሳሰሉ ተጫዋቾች ለብሔራዊ ቡድን አልተጠሩም። በዚሁ በኮበሃም ነበረ የቆዩት። በቸልሲ በኩል ወስሊ ፎፋና ከጨዋታው በፊት ኢንዞ ማሬስካ እንደገለጹት ያው የጨዋታውን ደቂቃ ለመመጠን በሚል ወደ ተርፉሞርም አላቀናም ረፍት ተሰጥቶታል። እንደዚሁም ደግሞ ጉዞዎችን አድርጎ እንዲሁም ጨዋታዎችን ለኢኳዶር አድርጎ የመጣው ደግሞ ሞይሰስ ካይሴዶ ቤንች ላይ ነው። ስለዚህ አልተጠቀሙበትም ያው ተጫዋቾችን ለማሳረፍ ሞክረዋል በኢንዞ ማሬስካ በኩል። ቼልሲ ጨዋታውን ቀዝቅዞ ነው የጀመረው ነገር ግን 37ኛው ደቂቃ ላይ ነበር ፔድሮ ኔቶ ጀሚ ጊተንስ ክሮስ ካረገለት በኋላ በዳይቪንግ ሄድ ማስቆጠር የቻለው በተለይ ለዚች ጎል መቆጠር የማርክ ኩኩረያ ሩጫ አስደናቂ ነበረ እንደ ዘጠኝ ቁጥር ነበረ ኳሷን ሆልድ አርጎ ለጀሚ ጊተንስ መስጠት የቻለው ለዚች ጎልም የመጀመሪያው ላስ ያቀበለውም እንዲሁ ቶሲና ድራቢዮ ነበረ። በተለይ ኢንዞ ማሬስካ ሌቫይ ኮልዊል በተጎዳበት ጊዜ በጣም ወሳኝ ተጫዋች እንደሆነ ተናግረው ነበረ። ሌቫይ ኮልዊል ከለለ ግን ከኋላ ለረበረጅም ለመጀመር ምን ይሁን በአጭርም ለመጀመር ቶሲና ድራቢዮን እንደሚጠቀሙ ይታወቃል። ነገር ግን በባለፉት ጨዋታዎች በተለየ ቶሲና ድራቢዮ ስህተቶችን ተመልክተው እንደ ወስሊ ፎፋና እንዲሁም ደግሞ አቸምፖንግ የመሳሰሉ እንደ ዮረል ሃቶ እንደውም ባጂ አሼል የመሳሰሉ ተጫዋቾችን መጠቀም ጀምረው ነበረ። በትላንትናው እለት ግን እነዚህ ሁሉ ለፎፋነ ምረፍት መስጠታቸውን ተከትሎ፣ ባጂ አሼልም ከጉዳት መመለሱን ተከትሎ ወደ ጨዋታው የተጠቀሙት ወሲን ነበረ። ለዛም ለኢንዞ ማሬስካ ማጫወት ጥሩ እንቅስቃሴን እንዲያደርግ ማድረግ ችሎ ነበረ። በርንሌይ ሎክ አድርጎ ነበረ የመጀመሪያዎቹን ደቂቃዎች። ስለዚህ ያንን ሎክ ደግሞ ለመስበር ማርክ ኩኩረያ እንደተለመደው ያንን ሩጫ ማድረግ ነበረበት በትላንትናው እለት ማስደናቂ አስደናቂ ብቃቱን ነው ማሳየት የቻለው እንደ ፉልባክነቱም እንዲሁም ደግሞ ወደ መሀልም እየገባ በኳስ ቁጥጥሩም ቡድኑ ሲጠቅም ነበረ። እንዲሁም በዘጠኝ ቁጥርም በአስር ቁጥርም በስምንት ቁጥርም ቦታዎች እየሮጠ ለኢንዞ ማሬስካ ጥሩ ግልጋሎትን እየሰጠ ነው። በተለይ ኢንዞ ማሬስካ ከአጥቂዎቻቸው ከአስር ቁጥሮቻቸው መፍትሄን በሚያጡበት ጊዜ አብዛኛውን ጊዜ በማርክ ኩኩረያ ነበረ የተቃራኒ ቡድንን የተከላካይ መስመር የሚሰብሩት። በትላንትናው ዕለትም ለጄሚ ጊተንስ ያቀበለው ማርክ ኩኩረያ ያንን ማድረግ ችሏል። ፔድሮ ኔቶ ሁለተኛም ተከታታይ ጎሉን በወልቭስ አስቆጥሮ ነበረ በትላንትና ሁለተኛ ተከታታይ የፕሪሚየር ሊግ ጎሉን ማስቆጠር ችሏል። በተለይ 45 ደቂቃው በዚህ ሁኔታ ነበር የተጠናቀቀው። ቸልሲ 1 ለዜሮ እየመራ ነው የተጠናቀቀው። በሁለተኛው አጋማሽ ቸልሲ ሲመለስ ጄምስን አሳርፎ ነው የመጣው። ምክንያቱም የበርንሌይ በተለይ በቸልሲ ሳጥን ላይ ምንም የተሻለ ነገር አለመፍጠርን ተከትሎ እንዞ ማሪስካ ጀምስን ለማሳረፍ ተገደዋል ማለት ነው። ጀምስን በባጀ ሽል ነበረ ቀይረው ማስገባት የቻሉት ስለዚህ ሶስት የመሀል ተከላካዮችን ነው መጠቀም የቻሉት እንደ ትሬቮ ቻሎ፣ ቶሲን እና ባጀ ሽልን የተጠቀሙት። ስለዚህ በቀኝ ደግሞ እንደ ዊንግ ባክ ፔድሮኔቶን ሲጠቀሙበት ነበረ ከጀምስ መውጣት በኋላ በሌላው ደግሞ ስልሳ ሰባተኛው ደቂቃ አዴላፕን በጉስቶ ቀይረው ማስገባት ችለዋል። እንዲሁም ፔድሮን በጉዩ ቀይረው ሰባ ስድስተኛው ደቂቃ ላይ ማስገባት ችለዋል ኢንዞ ማሬስካ። ነገር ግን በዚህ ጨዋታ ላይ በተለይ ቼልሲ ሁለተኛው አጋማሽ ላይ ኳስን ወይንም ጌሙን መቆጣጠር ችሏል። ያንን ነበረ ፎከስ ያደረገው ነገር ግን ቼልሲ ሁለተኛውን ጎል ከማስቆጠሩ በፊት በርንሌይ ተደጋጋሚ ጥቃት እየደረሰበት ነበር። ምንም እንኳን በርንሌይ አስፈሪ ሁኔታ ባይፈጥርም ነገር ግን ቼልሲን ማስጨነቅ ችሎ ነበረ። ነገር ግን ከ88ኛው ደቂቃ ላይ ከማርክ ጉዩ ከትባክ የተደረገለትን ኳሲንዞ ፈርናንዴዝ አስቆጥሮ ለበርንሌዎች አቻ የመሆን እድልን አጥብቦባቸዋል። ለዚች ጎሉ የፔድሮኔቶም አስተዋጽኦ ነበረበት እንዲሁም ደግሞ የማርክ ጉዩም ሩጫ ያስፈላጊው ነበረ። በተለይ ማርክ ጉዩ እንደዚህ አይነት ሩጫዎችን ያደርጋል። ትክክለኛ የዘጠኝ ቁጥር ሩጫዎችን ማድረግ የሚችል ተጫዋች ነው። ያው በተለይ በኢንዞ ማሪስካ በኩል ያው ተመራጭ ተጫዋቾች ተጫዋቻቸው ወይንም ጆ ፔድሮ ወይንም ሊያም ዴላፕ ናቸው። ሁለቱም ከሌሉ ነው በተለይ ደግሞ ጆ ፔድሮን በአስር ቁጥር መጠቀም የሚችሉ ሲሆን ነው ማርክ ጉዩ ነው የሚያስገቡት። ነገር ግን ማርክ ጉዩ በሚገባ ሰዓት እንደዚህ አይነት ነገሮችን ይፈጥራል። ጥሩ እንቅስቃሴ የሚያደርግ ተጫዋች ነው። ስለዚህ ያው ለቸልሲ ለወደፊቱ ጥሩ ተጫዋች መሆኑ የሚታወቅ ነው። ነገር ግን በዚህም ተጨማሪ ደቂቃዎችን ማግኘት እንዳለበት የሚታወስ ነው። በተለይ በትላንትናው እለት ሊያም ዴላፕም እንዲሁ ጥሩ ወርክሬት ነበረው። ምንም እንኳን ጎልን ማስቆጠር ባይችልም ባለፉት በለፉት 13 ለቼልሲ ተጫውቶ ጎልን ማስቆጠር የቻለው በአንዱ ብቻ ነው። ጃዋ ፔድሮም እንዲሁ ጥሩ እንቅስቃሴ ማድረግ ችሏል። እንዲሁም ደግሞ አንድሬ ሳንቶስም በተለይ የጨዋታው ኮከብ ያስባለውን እንቅስቃሴ ማድረግ ችሏል በጨዋታው ላይ በተለይ በሳንቶስ በኩል አንድ ኬይ ፓስ ቁልፍ ኳስ ማቀበል ችሏል። እንዲሁም ደግሞ 81 ፐርሰንት የኳስን የማቀበል ስኬት ነበረው። እንዲሁም ደግሞ በተቃራኒ ቡድን ወይም በበርን ሜዳ ላይ 71 ፐርሰንት የማቀበል ስኬት ነበረው። በራሱም ሜዳ ላይ ደግሞ 88 ፐርሰንት የኳስ የማቀበል ስኬት ነበረው። ሶስት ታክሎችን ወርዶ ሁለቱን አሳክተዋል። ኢንተርሴፕሽኑ አምስት ማድረግ ችሏል። አራት ክሊራንሶችን ማድረግ ችሏል እንዲሁም ደግሞ አራት ሪከቨሪ ማድረግ ችሏል። በትላንትናው ዕለት ግራውንድ ዱዌሎችን ከሰባት ግራውንድ ዱዌሎች አምስት ማሸነፍ ችሏል። ከሶስት ኤሪያል ዱዌሎች ደግሞ ሁለትን ማሸነፍ ችሏል። ትላንትና በሞይሰስ ካይሴዶ ቦታ የተጫወተው እሱ ነበረ። ጥሩ እንቅስቃሴን ማድረግ ችሏል። በተለይ እንዞ ማሬስካ በትላንትናው ዕለት ሞይሰስ ካይሴዶን የቀጣይ ጨዋታዎችን ግምት ያስገባ አጨዋወትን ነበር ሲጫወቱ የነበሩት። በተለይ የቼልሲዎች ስፕሪንትን በማድረግ በበርን ላይ ይበልጣሉ። የቀጣይ የሻምፒየንስ ሊግ ከባርሰሎና ጋር እንዲሁም ደግሞ ከአርሰናል ከመሪው ጋር ደግሞ እንዲሁም በስታንፎርድ ብሪጅ የሚያደርጉት የፕሪምየር ሊግ ጨዋታዎች አሉ። እነሱ ታሳቢ የተደረጉ ጨዋታውን ያደረጉት በዛ መልኩ ነው። የተጫዋች አጠቃቀማቸውም ተጫዋቾቹን በሜዳ ላይ ያላቸውም እንቅስቃሴ ያንን ያገናዘበ በሚመስል ሁኔታ ነበረ። ነገር ግን በሞይሰስ ካይሴዶ ቦታ ተጫውቶ የነበረው አንድሬ ሳንቶስ ጥሩ እንቅስቃሴን ማድረግ ችሏል። ያው በተለይ እንደ ኢንተርሴፕሽኑ፣ ሪኮቨሪ፣ ክሊራንስ የመሳሰሉ ታክሉንም በኢንዞ በሞይሰስ ካይሴዶ የሚታወቁ ቁጥሮችን ማስመዝገብ ችሏል። በትላንትናው ዕለት የጨዋታውም ኮከብ ተደርጓል። በማርክ ኩኩረያም በኩል የነበረው እንቅስቃሴ ቀደም እንደጠቀስኩት ነው። ከጨዋታውም በኋላ ኢንዞ ማሬስካ በተለይ ማርክ ኩኩረያ የቸልሲ ያሁኑ እንደ ኮ የቸልሲ ኮኮብ ነው። በተለይ እንደ ኮል ፓልመር እና እንደ ሞይሰስ ካይሴዶ ሁሉ ሶስተኛው ተጫዋች እሱ ነው። በማርክ ኩኩረያ የቸልሲ ወሳኝ ተጫዋች ነው ብሎታል። በትላንትና ሁለትም ጥሩ እንቅስቃሴ ማድረግ ችሏል። ኢንዞ ማሬስካም በጨዋታው ላይ ደስተኛ መሆኑን ገልጿል። እንዲሁ ያው እንደተለመደውም ተለመደውም በኢንዞ ማሬስካ በኩል የዳኛውን ውሳኔ በመቃወም ቢጫ ካርድንም ማግኘት ይችሏል። ስለዚህ አብዛኛዎቹ የቸልሲ ተጫዋቾች ጥሩ ነበሩ። በአንዳንድ ቦታዎች ፔድሮኔቶ ፕሌየር ኦፍ ዘማች ነው። እንዲሁም ደግሞ በሶፋ ስኮር ላይ ደግሞ ቶሲና ደራቢ የሆነው እንደ የጨዋታው ኮከብ የተደረገው ነገር ግን ፕሪሚየር ሊጉ አንድሬ ሳንቶስን ነው ማን ኦፍ ዘማች አድርጎ የመረጠው ቼልሲ፣ የቼ ቁጥሮችን በምንመለከትበት ሰዓት በጨዋታው ላይ 56 ፐርሰንት ፖሴሽን ነበረው። እንዲሁም ደግሞ 172 ኤክስጂን ማስመዝገብ ችሏል። አብዛኛዎቹ ግን ያው የኦፕን ፕሌይ ኤክስጂናቸው የተመዘገቡት በተለይ ቼልሲ በዚህ ዓመት ከአርሰናል እንደ አርሰናል ሁሉ የቆም በቆም ኳሶች ድልን እየፈጠረ እንዲሁም ጎሎችን እያስቆጠረ ይገኝ ነበረ ነገር ግን በትላንትናው እለት በኋላ በምጠቅሰው የቆሙ ኳሶችን ክሮሶችን፣ እና ኮርነሮችን ማግኘት ቢችልም ነገር ግን ከዚህ ከቆሙ ኳሶች ኤክስጅን ማስመዝገብ አልቻለም። ቢግ ቻንስ ሁለት መፍጠር ችሏል። ስለዚህ ከሁለቱ ቢግ ቻንሶች ሁለቱንም ማስቆጠር ችሏል። በበርንሌ በኩል ደግሞ አንድ ቢግ ቻንስ ቸልሲ ላይ መፍጠር ችሏል። አጠቃላይ ደግሞ ሹቶችን በምንመለከትበት ሰዓት አስራ አምስት ሙከራዎችን ቸልሲ ማድረግ ሲችል ስምንት ደግሞ ተደርጎበታል። ኦን ታርጌት ቸልሲ የተደረገበት ሁለት ብቻ ነው፣ አምስት ደግሞ ማድረግ ችሏል። ቼልሲ ዘጠኝ ኮርነሮችን ማግኘት ቢችልም ነገር ግን አልተጠቀመባቸውም። በበርንሌ በኩል አንድ ማድረግ ችሏል ማለት ነው። ቼልሲ 13 ክሮሶችን ማድረግ ችሎ ነበረ፣ ነገር ግን የተሳኩት ክሮሶች አንድ ብቻ ነው። ስለዚህ ጨዋታው ይህንን ይመስል ነበረ። ቼልሲ በተለይ ሶስት ተከታታይ ድሎችን ከቶትናም ጨዋታ ጀምሮ ማስመዝገብ ችሏል። ሶስቱም ደግሞ በተለይ ቼልሲ ክሊንሽት የመጠበቅ ችግር ነበረበት፣ በተለይ በጨዋታው ላይ በዚህም ጨዋታ ላይ ክሊንሽት ማስመዝገብ ችሏል። በወልቭስ እንዲሁም ደግሞ በቶትናምም ባለፉት ተከታታይ የፕሪሚየር ሊግ ጨዋታዎች ሶስት ክሊንሽቶችን ማስመዝገብ ችሏል ማለት ነው። ስለዚህ የጨዋታው ይህንን ይመስል ነበረ ቼልሲ በደረጃ ሰንጠረጁ ያው ደረጃውን እንዲያሻሽልም ረድቶታል። በተለይ የማንቸስተር ሲቲ በኒውካስል መሸነፍን ተከትሎ ቼልሲ በ23 ነጥብ ከአርሰናል 3 ነጥብ ርቆ ሁለተኛ ደረጃ ላይ ይገኛል። 12 ደግሞ ንጹህ ጎሎች አሉት። በርንሌ ደግሞ ከትላንትናው ጨዋታ በፊት 17ኛ ደረጃ ይገኝ ነበረ፣ ከወራጅ ቀጠናው ውጭ ነበረ። ነገር ግን ጨዋታውን መሸነፉን ተከትሎና የኖቲንጋም ፎረስትና ና የፎረስትን ነጥብ ማገኘት ተከትሎ ወደ ወራጅ ቀጠናው መግባቱን አረጋግጧል። ስለዚህ በ19ኛ ደረጃ ላይ ይገኛል። በ10 ነጥብ በ10 የጎልደ ከወልብስ ብቻ ነው የሚሻለው ማለት ነው ቸልሲ በተለይ በቀጣይ የሻምፒየንስ ሊግ እና የፕሪምየር ሊግ ጨዋታዎች አሉበት። ስለዚህ በቀጣይ ቸልሲ ባርሳን በስታንፎርድ ብሪጅ ያስተናግዳል። እንዲሁም ደግሞ አርሰናልን በፕሪምየር ሊጉ አሁንም በስታንፎርድ ብሪጅ ያስተናግዳል። ሁለቱ ጨዋታዎች በተለይ ለቼልሲ በስታንፎርድ ብሪጅ የሚደረጉ ናቸው። በእርግጥ ቼልሲ በስታንፎርድ ብሪጅ በዚህ ዓመት ካሉት ከሰበሰባቸው 23 ነጥብ አስሩን እየሰበሰበው በስታንፎርድ ብሪጅ ነው። ከሜዳ ውጭ ነው የተሻለ ውጤቶችን እያስመዘገበ ያለው። 13 ነጥቦችን መሰብሰብ ችሏል ከሜዳ ውጭ። ነገር ግን የቀጣዎቹ ሁለት ከባባድ ጨዋታዎች ባርሴሎናና አርሰናል ናቸው። አርሰናል ከቶትናም ከተጫወተ በኋላ ነው ከቼልሲ የሚጫወተው። ባርሰሎና ደግሞ አትሌቲክ ክለብን 14 ለዜሮ አሸንፎ ነው ወደዚህ ጨዋታ የሚመለሰው ማለት ነው። ብሬንፎርድ በቀጣይ በርንሌን የሚያስተናግድበት ጨዋታ በበርንሌ በኩል የሚጠበቅ ነው ማለት ነው። ስለዚህ የተርፉ ሞሩ የበርንሌይና የቸልሲ ጨዋታ ይህንን ይመስል ነበረ። በኢንዞ ማሬስካ በኩል ለሻምፒየንስ ሊጉና ለቀጣዩ ለአርሰናል ጨዋታ ግብአት የሚሆን ጨዋታ ነበረ ተጫዋቾቹንም ማሳረፍ የቻለበት ሁኔታ ነበረ። በምሽቱ ጨዋታ እንግዲህ ለሌሎች ተደራሽ እንዲሆን ይህም ፕሮግራም ላይክ እንዲሁም ደግሞ ሰብስክራይብ እያደረጋችሁ ለሌሎች ተደራሽም እንዲሆን ኮሜንት ማድረጋችሁን እንዳትረሱ። በጨዋታው ላይ ያላችሁን አስተያየት እንዲሁም በፕሮግራማችን ላይ ያላችሁን አስተያየት መስጠታችሁን እንዳትዘነጉ። እናመሰግናለን።